አንደኛ ሳሙኤል ምዕራፍ ሁለት ከቁጥር አንድ ጀምሮ በጌታ በኢየሱስ ስም አነባለው። እንደዚህ ይላል ሀናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ከአንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔር ስራውን የሚመዝን ነውና ከአፋችሁ የኩራት ነገር አይውጣ እያለ ይህንን የእግዚአብሔር ቃል በዚህ ክፍል እናነባለን። ከዚህ እግዚአብሔር አምላክ እንደዚህ ብሎ ተናግሮኛል። እግዚአብሔር ለጸሎታችሁ መልስን ያደርጋል። የሚታይ መልስ ያደርጋል። የሚጨበጥ መልስ ያደርጋል። ስለዚህ በዚህ አሁን ባነበብኩላችሁ መጽሐፍ ቅዱሳችን ክፍል ላይ አንደኛ ሳሙኤል ምዕራፍ አንድ ላይ ስታዩ በጣም የጸሎት ሴት የሆነችውን ሀና ታያላችሁ። ምዕራፍ ሁለት ደግሞ የጸሎቷ መልስ የተገለጠበት ጸሎቷን በምስጋና ይዛ የቀረበችበት መጽሐፍ እንደሆነ ይናገራል። ሀናም ስትጸልይ እንዲህ አለች ይላል። መልሷን ይዛ ስትጸልይ፣ መልሷን ተቀብላ ስትጸልይ፣ መልሷን እያሳየ ስትጸልይ የጠላቶቹ አፍ ተዘግቶ በእግዚአብሔር እና በሕዝብ ፊት ቆማ ስታመሰግን በጸሎት እንዲያለች ብሎ ይናገራል። ዛሬ አፋቱ ይከፈታል። እግዚአብሔር አምላክ ለአማኞች ለቅዱሳን፣ ለክርስቲያኖች አጠቃላይ ለእግዚአብሔር ቤተሰቦች እንዴት ነው ጸሎት የሚያደርገው ወይንም ደግሞ መልስን የሚሰጠው ሲባል የመጀመሪያውና አንደኛው ነገር እግዚአብሔር አምላክ ለቅዱሳን ለአማኞች ለአጠቃላይ ለእግዚአብሔር ቤተሰቦች የጸሎት መልሳቸውን የሚያደርገው በጊዜው ነው። እግዚአብሔር ጸሎትን ሰምቶ የሚመልሰው በእናንተ ጊዜ ሳን፣ በራሱ ጊዜ፣ በራሱ ሰዓት፣ በራሱ ቀን፣ በራሱ ጊዜ። ሀና መጸለይ የጀመረችው ቆይታለች፣ ገና ከኤልቃና ጋር ከተጋባችበት ጊዜና ሰዓት ጀምሮ የተዘጋ ማህፀኗ እንዲከፈት በእግዚአብሔር ፊት አጥብቃ ጸልያለች። ጸሎቷን እየቀያየረ ጸልያለች። ስፍራ እየቀያየረ ጸልያለች። ደግሞ ሰዎችን ሁሉ የጸሎት ርዕሰታ ሰጣ ጸልያለች። ነገር ግን በሷ ጊዜ በሷ ቆጣጠር በሷ ሰዓት የጸሎቷ መልስ አልመጣም። የጸሎቷ መልስ አልተቀበለችም። የጸሎቷ መልስ በእጇ ላይ አልገባም። የሀና የጸሎት መልስ የመጣው መቼ ነው ሲባል፣ በእግዚአብሔር ጊዜ በእግዚአብሔር ሰዓት። እግዚአብሔር አንዳንድ ጸሎታችሁን በጊዜው የሚመልሰው የእናንተ መልስ ብቻ ሳይሆን የከተማ መልስ፣ የሀገር መልስ ሊያደርገው ነው። ስለዚህ የሀናን ጸሎት የከተማ መልስ ሊያደርገው፣ ለሀገርም የሚሆን መልስ ለኔሽን የሚይሆን መልስ ጊዜ ቀጠረ፣ ሰዓት ቀጠረ። አንዳንድ ጸሎታችሁ ሳይሰማ ቀርቶ ሳይሆን ሳይቀበለው ቀርቶ ሳይሆን ሳይሰማው ሳያዳምጠው ቀርቶ ሳይሆን እነግራቸው አለው የከተማን ያደረገው ነው። እንደሚሉት እንዳይመስላችሁ። አና የተበላሸ እንኳን ጸሎት ብትጸል፣ እርግጠኛ ልንገራችሁ የኔና የናንተ አምላክ አስተካክሎ ይሰማል። በጣም ብዙ ጊዜ ምንድነው የሚባለው? የአና ጸሎት ልክ ስላልሆነ ይባላል። ልክ ስላልሆነ አይደለም፣ ጊዜው እስከሚደርስ ነው። ሰዓቱ እስከሚደርስ ነው። የተቀጠለው ሰዓት እስኪበጣ ነው። እጅ አይደለም፣ ተንበርክታችሁ፣ ሳትንበረከኩ ይሰማል። አይደለም ድምጻችሁ ጮኻችሁ ምናችሁ አይደለም ሃያ አንድ ቀን ይዛችሁ፣ እርግጠኛ ልንገላችሁ ገና በውስጣችሁ የተፈጠረውን ጸሎት ይሰማል። አንዳንድ ጊዜ ሰዎች የእናንተ ጸሎት ልክ ስላልሆነ ነው እግዚአብሔር ያመለሰላችሁ የሚሏችሁ ሰዎች፣ ዛሬ የምሥራች ልንገላችሁ ልክ ስላልሆነ አይደለም። ልክ ባይሆን እንኳን አስተካክሎ የሚሰማ ጌታ፣ በቱፎቻችንን የሚሰማ ጌታ። እስራኤላውያን ወደ ግብፅ ይሄዳሉ ወደ ግብፅ ከሄዱ በኋላ ለአራት መቶ አመት በግብፅ ባሪያ ይሆናሉ። ከአራት መቶ አመት በኋላ የአሞራውያን ጽዋ ሲሞላ ህዝቤን ከግብጽ ነጻ አወጣለሁ፣ ወደ ከናን አስገባለሁ ብሎ እግዚአብሔር ለአብርሃም ተገለጠ። እስራኤላውያን አራት መቶ አመት እስኪያልፉ ድረስ የትኛውም አይነት እስራኤላዊ ቢጮ ከግብጽ አይወጣ። የተቀጠረው ሰዓት የተቀጠረው ጊዜ የተቀጠረው የእግዚአብሔር ፕሮግራም ደርስ ድረስ እግዚአብሔር አምላክ የቀጠረው ሰዓት እስኪደርስ፣ እግዚአብሔር አምላክ የያዘው ሰዓት እስኪደርስ፣ ለምን? እግዚአብሔር አምላክ የአሞራውያን ጽዋ ሲሞላ ለመቅጣት ስለፈለገ፣ የሚቀጣና የሚያወጣ ስለሆነ፣ ክብሩን የሚገልጥ ስለሆነ፣ ማዳኑን የሚያሳይ ስለሆነ፣ እሱ ብቻ አምላክ እንደሆነ ገዢ እንደሆነ ታላቅ እንደሆነ ሊገለጥ ስለወደደ አራት መቶ ዓመት እስራኤል አልጸለዩም? ጸልየዋል። የግብፃውያን ጡጫ ሲፈረጥምባቸው ሲያስገብሯቸው ሲያስለቅሷቸው ጸልየዋል። የመጀመሪያው ትውልድ ጸልየዋል፣ ሁለተኛው ትውልድ ጸልየዋል፣ ሶስተኛው ትውልድ ጸልየዋል። አራተኛው ትውልድ ላይ ግን መጽሐፍ እንደዚህ ይላል እግዚአብሔር የህዝቤ ጩኸት ምን አለ አድናቸው ዘንድ ቤትኛው ሰዓት ሲባል እግዚአብሔር በቀጠረው ቅዱሳንን ጸሎት የሀገር መርስ የትውልድ መርስ ኤልሳቤትና እና ያለነ ቀፋ ናቸው። ጽድቅ አላቸው ሁሉ ጠብቀው የሚኖሩ ሰዎች ናቸው። ጸልየዋል። ተጋብተው ጸልየዋል። ሰፈር አፉ ሲከፍትባቸው ጸልየዋል። እሱም ብሎ አገልጋይ እነሱም ብሎ አገልጋይ እነሱ ትዳር እርጉም ነው ለቅሎነ ሲባል ጸልየዋል። ካለባቸው ጫና የተነሳ ጮኸዋል። እግዚአብሔር አምላክ ደግሞ ጊዜው ሲደርስ በሴት ዘር የሚወለደው እስኪመጣ ሰዓት ስለቀጠረ ተሰ አካል እስኪለብስ ድረስ ጠበቀና የነሱን መልስ ል መልስ የነሱን መልስ የትውልድ መልስ በነሱ ጊዜና ሰዓት ያለሆነው ለምንድን ነው ሲባል፣ እግዚአብሔር የከተማ ሊያደርገው የሀገር ሊያደርገው የትውልድ ሊያደርገው ስለፈለገ ጊዜና ወቅትን ስለቀጠረለት ዘካሪያስና ኤልሳቤጥ ቤት ካረጁ በኋላ እርግጠኛ ነንገራችሁ የፈለገ እናንተ ነገር ያርጅ እንጂ ጸሎታችሁን ትገበላል። እናንተ ፋይሉ መዝገብ ቤት አይደለም? የትኛውን ቦታ አስቀንጣችሁ ሊሆን ይችላል። የማይረሳ ጌታ፣ የሚያይ ጌታ፣ መዝገብ የሚያከላበት ጌታ፣ የልጆቹ ጩኸት ስምማይል ጌታ፣ ረሚን ያለ ይሰተው አላዛር ታመመ። መጀመሪያው ሰዓት አላዛር እንዲድን በይገኛለ ያ ያጸሎት ደርሷል ኢየሱስ ጋር ይሄ መማር እግዚአብሔር ክብር ይገለጥ ዘንድ ነው እንጂ ለሞት አላዛርን ሲያስነሳው እንደገና ጮኸው አደለ? እንደገና ተጣርተው አይደለም? የመጀመሪያው ጩኸት፣ የመጀመሪያው ጸሎት፣ የመጀመሪያው ልመና። እኔ አንዳንዶቻችሁ እርግጠኛ ልንገራችሁ ደክማችሁ ትቀበላል አሳነ ባሪ ውስጥ ገባ። አሳነ ባሪ ሆድ ውስጥ ገብቶ ወዲያው እንደ ጸለ ያልወጣ ጸሎቱ ግን ወዲያው ተሰጠ። ጩበቱ ወዲያው ተሰ እግዚአብሔር ፕሮግራም ስለያዘበት ምን ዓይነት ፕሮግራም? የሰው ልጅ በምድር ውስጥ ሶስት ቀንና ለሊት ገብቶ ስለሚወጣ ለዛ ጥላ እንዲሆን ለዛ መገለጫ እንዲሆን ዮናስ አሳነ ባሪ ሆዱ ስንት ቀን? ሶስት ቀንና ሶስት ለሊት ዮናስ አሳ ነባሪ ውስጥ እንደገባ ጮኋ፣ እንደገባ ምሕረት እንደገባ ንስሐ ገብቷል። የመጀመሪያው ጸሎቱ ተሰምቷል። ግን ሦስተኛው ቀን ሲደርስ ጸሎት ሊመልስ እግዚአብሔር ምናረገ ሲባል አሳ ነባሪውን አዘዘው። የእናንተ ጩኸት ለቱይት ምሳሌ ይሆናል። እግዚአብሔር አምላክ የማንም ጸሎት ባለዳ ዳንኤል ሀያ አንድ ቀን ጾመ ጸለይ ነው ጸሎቱ በየትኛው ቀን ተሰማ? በመጀመሪያው ቀን እግዚአብሔር ጸሎቱ ሰምቷል፣ መልስ ወጥቷል። ሌላው እግዚአብሔር ደጅ የሚያስጠናህ እንዳይመስልህ ሰው ነው። ደጅ የሚያስጠናህ ሰው ነው። አንኳክቶ የማይከፍትልህ እግዚአብሔር፣ የመጀመሪያው ቀን የመጀመሪያው ሰዓት የመጀመሪያው ሰከንድ ላይ በፊቱ የጨዋችሁትን ጩኸት እግዚአብሔር ሰምቷል። እግዚአብሔር አምላክ የማንን ጸሎት ሰምቶ ይመልሳል ካላችሁ፣ የመንፈስ መሬት የተጮኸውን ጩኸት ሰምቶ ይመልሳል። የመንፈስን ጩኸት የጮኸ ሰው ይመለሳል። የመንፈስን ድምፅ የጮኸ ሰው ይመለሳል። መፈለግና ማድረግን ወደ እሱ ያመጣው ጩኸት የጮኸ ሰው ይመለሳል። ሀና የመጨረሻ ወደ ሴሎ ሄዳ የጸለየችው ሰዓቱ ስለደረሰ የምጮኸው ጩኸት ውስጧ ከተተው እግዚአብሔር እግዚአብሔር ለትውልድ ሊያደርገው ስለፈለገ ወደ መንፈስ መንፈስ ሎት አንዳንዴ እግዚአብሔር አምላክ ጩኸት ይሰጣችኋል፣ ጩኸት ይሆናችኋል። በጣም ብዙ የጸሎት ርዕስ ደርድራችሁ አንደኛ፣ ሁለተኛ ብላችሁ በምስጋና ጨምሬ በውጊያ ጨርሳለሁ ብላችሁ፣ መንፈስ ቅዱስ ግን እሱን ገለል ያደርገውና የሰማይ ኦንላይን ከላይ የዳዊት ልጅ ኢየሱስ ምን በለ ምን በለ አብዝቶ ምን አለ። ጩኸቱ ከተሰማ በኋላ ግን እንደዚህ አለ። አምጡታልና አጠገቡ ቀረበና እንደዚህ አለ፣ ምን አደርግልህ ዘንድ ትወዳለህ ሲለው ጸሎት ምን እንደሚጠይቅ መንፈሱ ሰጠው የአገር ግለት ወሰደዎቹ እኔ አንዳንዶቻችሁ ቤት ላይ እግዚአብሔር ይርባችኋል፣ መንፈሱ ይርባችኋል፣ መንፈሱ ይጠባችኋል፣ መሰዊያችሁ ላ አለ አበድ ይራገፋል። መፈለግና ማድረግን ውስጡ ጨምረው በካ የኔና የናንተ ጌታ ከኛ ተቀብሎ አይደለም ሰጥቶንም ይሰጠን ጩኸት፣ ሰጥቶንም ይሰጠን ልመና፣ ሰጥቶንም ይሰጠን ልመናም ተቀብዬ መልስም ተቀብዬ ወጣል ሁሉ በእሱ ነው፣ ሁሉ ለእሱ ነው። ይሆናሉ ሰው ከሱ ከሆነ እንደዚህ ይላል ከኔ ነው ብሎ እንዳይቆራ ስለሚፈልግ፣ እግዚአብሔር ጩኸቱንም ከሱ አለ። እስራኤላውያን ጮሁ ይልና፣ ማንም የግብፅ ከተማ በር ከፍቶ ሊያስወጣቸው የሚችል እስራኤልን ከግብፅ አራት መቶ ካስቆጠረ ባርነት ከፍቶ ሊያወጣቸው የሚችል አንድን ጀግና የለም። ጩኸታቸውን ሰማ ይልና ጩኸታቸውን ከሰማ በኋላ ኔሽን የሚወጣበት ህፃን ሳይቀር የሆነ ባልያቸው ሳይቀር ያላቸው ንብረት ሳይቀር ከግብፅ ነቅለው በስብሰው የሚወጡበትን የግብፅን በር ከፈተው። ዛሬ የሆነ ግዞት ይፔርምስ እስራኤል የባቢሎንን በር ገነጠለላት። እንዴት ሲባል ይውላችሁ ኮብልለው አይደለም በቺኮላ አይደለም ዘነብ ጾም ያለ አሜን ብሎ እየተሰደዱ እየተባረሩ አይደለም፣ እየዘመሩ አሜን። አምላካቸው ነው። አይከፈተው ማንንም ሊዘጋ አይችልም። ማንንም ሊቆልፈው አይችልም። እኔ አንዳንዶቻቹ እግራቹ ይራመቷል። እግራቹ ይራመቷል። በራቹ ተከፍቷል። በራቹ ተከፍቷል። በራቹ ተከፋ ናገር ለዚህ ይላል አላዛር፣ ከሞተ ከተቀበረ ስንት ቀን? አራት ቀን ሆነ። አራተኛው ቀን ኢየሱስ መጣ። ዓይኑ ፈርሷን፣ ሰውነቱ ፈርሷን በሚባልበት ጊዜና ሰዓት መጣና እንደዚህ አለ፣ ድንጋዩን አንሱት። ለምን ክብር ያለበት ይወጣል።

ጴጥሮስን ነካው፣ ይላል ጎድኑን ነካው። ተነስ ታጠቅ፣ ልበስ አለውና፣ ተከተለኛ አለው። ሲከተለው የመጀመሪያ ቆ ተከፈት፣ የመጀመሪያ ተከፈት፣ ሁለተኛውም ተከፈት

እናንተ አጠቅምም ከተባለችው ምንም አትረባ መካናት ከተባለችው ፅንስ ገፋ አለባት ከተባለችው ከታናሿ ካንቺ ከሚያስቆጡ ካንተ ብዙ ከተባልቀው ካንተ ከአንተ ቤት ለሀገር መፍትሄ ይወለዳል። አጠቅምም ከተባለችው ማህፀኗ ከተዘጋው ካህና ለእስራኤል የሚሆን ሳሙኤል፣ ሳሙኤል ማለት እኮ እግዚአብሔር ልመና። እግዚአብሔር ምስክሬ ነው። በደንብ ስሙ። የናንተ ቤት የመፍትሄ ቤት፣ አሜን። የናንተ ቤት የቀባት ቤት፣ የናንተ ቤት የበረከት ቤት፣ የእናንተ የናንተ ቤት የምንጭ ቤት፣ የእናንተ የናንተ ቤት የመፍትሄ ቤት፣ አሜን። ወሰጆም ይፈይና። የናንተ ቤት ጠቃሚ ጠቃሚ፣ ልጆች ሆይ አሜን በሏ። የተባረከ አይምሮ አላችሁ። የተባረከ ሐሳብ ያላት፣ የተባረከ ዘመን ያላት። አሜን በሏ። ምን አይነት ሰው ነው ሲባል ከዳን እስከ ቤርሳቤ ድረስ ቃሉ ጠብ ማይ እስራኤልን ቀጥ አድርጎ የሚመራ ከጠላት የሚጠብቅ ስጩናም ይበላ አው ለትውልድ የሚሆን ነገር። አሁን አንተ ከእጅ ወደ አፍ ነው ይፈልክ ያለው። እግዚአብሔር ግን ምን ያደርጋል ከተባለ ከአንተው ከታናችሁ ለህዝብ አንቺ ታናሽ የተባርሽ ቤቴልሔም ሆይ፣ ከአንቺ መስፍን ይወጣል፣ ኬሹ ይወጣል፣ አለቃ ይወጣል። ሶስተኛ ብድምስ ከእናንተ ቤት ምን ይሆናል ሲባል ነቀፌታ የአሮጌ መታወቂያ የአሮጌ ፋይ ዳግመኛ ላታለው ይወገድ። ያ ሰፈር የሰጠ ስም፣ ቀበሌ የሰጠ ስም፣ አካባቢ የሰጠ ስም ያ የሀዘን ፋይል፣ የለቅሶ ፋይል፣ የምኔድ ፋይል እሱ ፋይል ይወጀታል። በቀፌታ ይወጀታል። ጡናዕሚ በላ መታወቂያችሁ ይቀየራል። ምዕራፋችሁ ይቀየራል። ምን ዓይነት ምዕራፍ? የምስጋና ምዕራፍ፣ የዝማሬ ምዕራፍ ያቺ መካን ብለው ይጠሯት የነበሩት አሁን ግን ወላት። ለዚያም ጠቃሚ ወላት፣ ቅባት ወላት፣ መፍትሄ ወላት። የማይቀላቀል ነገር የወለደችው ፊንሐስና አፍኒን ባሉበት ቤት ውስጥ የማይነካ በእግዚአብሔርም በሰው ፊት የሚያድግ እድገት ማይቋረጥ መፍትሄ ማይቋረጥ ራተኛ ጫ። እግዚአብሔር ለጸሎታችሁ መልስ ሲያደርግ ምን ይሆናል ሲባል እናንተ ቤት የምስጋና ድንኳን ይጣራን ን አና ቤት የምስጋና ድንኳን። በምስጋና ፕሮግራም ላይ እኔ ነኝ ዘማሪያለች። እኔ ነኝ አዲስ መዝሙር ተከፈተ። በምን ተከፈተ? በምስጋና በዝማሬ። ለምን ቀንዴ የእናንተ ቤት የሚታወቀው በብዙ አይነት መንገድ ነው። አሁን ግን እንደዚህ ሆና እናንተ ቤት ነጭ ድንኳን፣ ምስጋና ያለበት ድንኳን፣ ዝማሬ የሚወለድበት ድንኳን፣ አዲስ ስብከት የሚሰበክበት ድንኳን ቀንዴ ከፍ ከፍ አለ። ቀንዴ ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ።